ከመጣው ኢቃሜ ይወጣልኝ፣ በአራት ወሬም፣ በአምስት ወሬም በአመትም ቆይቶ ነው ይወጣልኝ፣ እንዲሁም አልወጣልኝም፣ ሌላው ቀርቶ ደግሞ ቢወጣልኝም አልታደሰልኝም ለምትሉ እህቶች መልስ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት ያደስከውናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። እንግዲህ መግቢያ ላይ እንደሰማችሁት ብዙ እህቶች ብዙ እህቶች ጥያቄ ነው እና ብዙ ጊዜ ሲጠየቁ ሁለት ዓመት ልትሞይ ስንት ወር ቀረሽ ሲባሉ ኢቃማ የወጣው በሶስት ወሬ ስለሆነ በአራት ወሬ ስለሆነ እያሉ ብዙ እህቶች ይመልሳሉ። እና ሀቢብቴ አንቺ ሁለት ዓመትሽን ጨርሰሽ ልትሄጂ ስትይ ኢቃማሽን ብታወጣለሽ ኢቃማ የወጣው ገና አሁን ስለሆነ ሁለት ዓመቴን አልጨረስኩም ልትሄጂ ነው እንዴ? ላ የሚቆጠረው እንዴት ነው? እሷ ቤት የገባሽበት ፓስፖርትሽ ድኩልያ የተመታበት እያ ነው የሚታየው እንጂ ኢቃማሽ ወጣበት ቀን አይደለም። አንዳንድ አረቦች እኮ ከውስጥ ገንዘብ ያጥራቸውና ኢቃማሽን ለማውጣት ዝግሬዳ አይሆንም በሰዓቱ። እና ልክ ሁለት አመት ስትጨርሽ ልትሄጂ ስት ቅጣቱን ከፍለው አውጥተው ምናምን አሳድሰው ሰጡሻል ማለት ነው። ስለዚህ በሶስት ወሬ ነው በአመት የመጣሁት እያላችሁ እንትን ኢቃማችሁ ሳይሆን ወሳኙ ወሳኙ ድሆልያ የተመታበት እናንተ የገባችሁበት ቀን ነው። እና ኢቃማችሁን በወጣበት ቀን ቢወጣም በኢቃማው ሰዓት ሳይሆን የሚታሰበው በገባችሁበት ሰዓት ነው። እኔ ብዙ ጊዜ አጋጥሞኝ ነው ኮሚኒቲ ላይም እንደዚህ ሳይ እኔ ከመጣው በአራተኛ ወሬ ብዙ ሶስተኛ ወሬ ነው እና ልክ ሁለት ዓመት የምጨርሰው ሁለት ዓመት ከሶስት ወር፣ ሁለት ዓመት ከአራት ወር ሲሆን ነው ወይ ላ የሚታሰበው ድሆለያ የገባሽበት ድሆለያ ማለት የገባችሁበት ፓስፖርታችሁ ላይ የሚመታ ለልክ ኤርፖርት ላይ ስትደርሱ ማለት ነው። የገባችሁበት ሀገር ላይ ኤርፖርት ስትደርሱ በዚህ በዚህ ቀን ገብታለች የሚል ማህተም አለ። እሱ ነው እንጂ የሚታየው የመጣሽበት ቀን ነው እንጂ የኢቃማሽ አይደለም ማለት ነው። በመቀጠል እንግዲህ አልታደሰልኝም እስካሁን ድረስ እና ለማሳደስ ምን ያህል ጊዜ ይፈጫል እንዲሁም ደግሞ ካልታደሰስ እንዴት ነው ምናም የሚለውን ደግሞ ለዚህ ጥያቄያችሁ እህታችሁ ስመኝ መልስ ይዛላችሁ መጣለች። ምክንያቱም እሷ ከቢሮ ስለሆነ ትክክለኛነት፣ ታማኒነት ያለው መልስ ነው የምታመጠው። ለማንኛውም የእሷን ቪዲዮ አድምጠን እንመለሳለን። ስመኝ እንዳታልፊኝ ውዴ። ኢቃማ ያሰሩልኝ የአንድ አመት ነበር አናሳድስም አሉኝ። ሁለት አመት ልሞላ ሀያ አምስት ቀን ነው የቀራኝ እንደሚሄድ ያውቃሉ። ቀራማ ከፍሎ ትኬት ለመቁረጥ ስንት ቀን ይጨርሳል? ውዴ ነገርኝ ላልሽው ይልሽ ሁላችሁም ከታች እስኪ ከመለሰችላችሁ ነገር ወይም ደግሞ መታቁ አትረግ ምናምን እያላችሁ ነው እና ባይዘዊ እቺ እንትኗል ማለት ነው። ላሳያችሁ እቺ ኢቃማ ለአንድ አመት ነው የሚሰራልን፣ ኮንትራታችን የሁለት አመት ነው፣ ግን እቺ የኢቃማ ካርዷ አንድ አመት ነው የምትሰራልን። በየአመቱ በአብሽር አፕሊኬሽን አማካኝነት በአመት በአመት በኦንላይን ይታደሳል ስድስት መቶ ሪያል እየከፈሉ ማለት ነው እና የሁላችንም አንድ ዓመት ናት እቺ ካርዷ። ኮንትራታችን በሁለት ዓመት ስንመጣ እቺ ካርዷ ግን የምትሰራው በአንድ ዓመት ነው። አንዳንድ ጊዜ ይዘውን በመሄድ ሽንት፣ ሰገራ፣ ደም በመስጠት ሜዲካል በመውሰድ ያሰሩልናል። አንዳንድ ጊዜ ደግሞ የኢትዮጵያውን ብቻ ሜዲካል በማመን ወደ እንትን ሳይወስዱን ወደ ምርመራ ሳይወስዱን እዛ ኤርፖርት ውስጥ በሰጠነው ነው። በአብሽር አሻራ ይሄ የጣት የምንሰጣቸው አሻራዎች አሉ፣ የአይን የምንሰጣቸው አሉ፣ ፎቶ የምንሰጣቸው አሉ። እና በዛ አማካኝነት እች ካርዷ ብቻ ወታ ትመጣልናለች የአንድ ዓመቱ ማለት ነው። ልክ ዓመት ደግሞ ሲሞላው ሜሴጅ ይገባላቸዋል የሰራተኛ እባካችሁን የሰራተኛችሁ የኢቃማ ጊዜ ኤክስፓየርድ አድርጓል እና አሳድሱላቸው ተብሎ ሜሴጅ ይገባላቸዋል ክፍያውን በዛው በሞባይል ባንኪንግ አማካኝነት ይከፍሉና ለሁለተኛ ዓመት ያሳድሱልናል ማለት ነው ሽንት ደም ሰገራ ሳንሰጥ ተረታችሁኛል አንዳንዴ የመጀመሪያውንም አስመርምረውን ያሰሩልናል አንዳንድ ጊዜ ደግሞ ሳያስመረምሩን ዝም ብሎ ያሰሩልናል ምናልባት ለእኛ ላይሰጡን ላያሳዩን ይችላሉ ግን እነሱ ጋር ይኖራል እንደ ህጉ ከሆነ ሙሉ ፋይላችን ለሰራተኛ ይሰጥ ነው የሚባለው ግን ደግሞ ስለማያምኑን ይዘው ሊጠፉ ይችላሉ ብለው ስለሚያስቡ አንዳንድ ጊዜ አይሰጡንም። ሀተ ባይኖራችሁ ነው የምላችሁ። ከዚህ በፊት ብዙ ጊዜ ተናግሬያለሁ። ሳውዲ ከሆናችሁ ቀረማ የሚባል ነገር የለም። ስድስት መቶ የመጀመሪያውን ይከፍላሉ። በሚቀጥለው ደግሞ አሁኑም ሲታደስ ስድስት መቶ ሪያል ይከፍላሉ። ኢቃማ ይኖረናል ማለት ነው። ሀተ ባይኖረን ነው የምላችሁ። አንዳንድ ችላባይ ቀጣሪዎች አሉት። ከነጭራሹ ኢቃማ ማያሰሩ ዝም ብለው ያኖሩንና ይሄ የመንግስት ግብር ማለት ነው። ኢቃማ ማሰራት ማለት ለመንግስት አንድን ዜጋ ከአገሯ አምጥተው እዚህ አገር ላይ ዜግነት ስለሌላት፣ ከአገሯ አምጥተው እዚህ አገር ላይ አስገብተው እስካሰሯት ድረስ መንግስት እንዲከፍሉ የሚያስገድዳቸው ግዴታ ነው። የመኖሪያ ፍቃድ እንዲኖራት ያንን የመኖሪያ ፍቃድ ደግሞ ለማግኘት መክፈል አለባት። ስለዚህ ያንን ህጋቸው ስለማይፈቅድ ስለሚጠየቁበት ሳይወዱ በግድ ለኛ ኢቃማ ያውጡልናል ያሰሩልናል ማለት ነው ኢቃማ ደግሞ ካላሰሩ አያሰሩላችሁ መጨረሻ ላይ ለቴጂ ስት ቀስበን አንሀ መክፈል ያለባትን ከፍላ ለአንቺ የምትወጭበትን ወረቀት እንዲሁም ደግሞ ኢቃማውን አሳድሳ ነው የምላችሁ ከፍላ አሳድሳ አውጥታ አንዳንድ ጊዜ ይሰጡንና ይዘን እንሄዳለን የጨረስንበትን ቢሆን ማለት ነው አንዳንድ ጊዜ ደግሞ ራሳቸው ጋር ያስቀምጡናል ግን አስተካክለው አሳድሳው ትኬታችንን ቆርጠው ወደ ሀገር ይሸኙናል። ምን ያክል ጊዜ ይፈጃላችሁ? ብዙ አይፈጅም። ኦንላይን ላይ አየር ላይ ነው የሚታደሰው። መክፈል ያለባቸውን ይከፍላሉ፣ አየር ላይ ያሳድሳሉ። ትኬትሽ ቡኪንግ ይደረጋል፣ ትኬት ተቆርጠው ወደ ሀገርሽ ይሸኙሻል። ስለዚህ አወጡ አላወጡ ምናላሉ የእናንተ ጉዳይ አይደለም። አትጨናነቁ። ይሄ ማለት ለመንግስት የምንኖርበትን የሚከፈልበት ግዳጅ ያለባት ለሷ ለእኛ ብላሳቶች ሳይሆን ለራሷ ስትል ለምን ብዙ ነገሮቿ ህጉን ካልጠበቀች ከባድ ስለሆነ ብዙ ነገሮቿን ዝግትግት አድርገው ብሎክ ያደርጉባታል። መንቀሳቀስ አትችልም ወይ አይችልም ቀጣሪያችሁ። ለዛ ሳይወዱ በግድ ያስተካክሉላቸዋል። የእናንተ ግዴታ ምንድ ነው? ፓስፖርታችሁን ሬዲ ማድረግ ፓስፖርት ካልታደሰ ኢቃማ ማሰራት አይቻልም። ስለዚህ ፓስፖርታችሁን አሳዩን፣ ጊዜውን በማለት ኤክስፓየርድ ሊያደርግ ከሆነ ፓስፖርት በማየት ፓስፖርት አሳድሳችሁ ሬዲ አድርጋችሁ መጠበቅ ኢቃማ የእነሱ ግዴታ ነው ስል መልክቴን አስተላልፋለሁ። ወዳችኋለ። ባይ። ቪዲዮውን እንዳዳመጣችሁት ነው ያው ትክክለኛና እውነታ ያለው መረጃ ነው። ፓስፖርታችሁ ቸክ አድርጉ ኮንትራታችሁን ከመጨረሳችሁ በፊት ወይም ደግሞ እዚህ ሀገር ከመግባታችሁ በፊት የወጣ ፓስፖርት አምስት አመት ብቻ አይደለም፣ በነገራችሁ ላይ አራት አመት ከስድስት ወር ከሆነ ፓስፖርት አያገለግልም። ከስድስት ወር በታች ከሆነ የቀረው ጊዜ አያገለግልም። እና እሱን ነገር ቸክ አድርጋችሁ አሳድሱ ከእናንተ የሚጠበቀው የእድሳት የፓስፖርት እድሳት እንጂ የሌላው የኢቃማ የምናምን ጉዳይ እናንተን አይመለከታችሁ ኩንትራታችሁን ከጨረሳችሁ መሄድ በምትፈልጉበት ሰዓት መሄድ እንፈልጋለን አልሰድም ካለቻችሁ ደግሞ ቢሮ ወይም ሌቨር ደውላችሁ ክስ ማቅረብ ትችላላችሁ ከዛ እነሱ ደግሞ ቅጣታቸውን ከፍለው የኢቃማም ካልወጣ ወጣው ካልታደሰ ማሳድሰው ትኬታችሁን ቆርጠው ይሰኟችኋል ማለት ነው የእናንተ ግዴታ የሆነባችሁ ፓስፖርታችሁ ገንዘባችሁ ገንዘባችን ሀቃችን እሱ ብቻ ነው እና ፓስፖርታችሁን ብቻ ቸክ አድርጉ። ጊዜው እንዳያልቅባችሁ ማለት ነው። እሱ ነው ወሳኙ ነገር ነው እንጂ በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ምንድን ነው? ኢትዮጵያ ገና የምትመጡ ልጆች ማለት ነው። ኤጀንሲ ሊቀበላችሁ ይችላል። ፓስፖርታችሁ ከስድስት ወር በታችሁ ነው፣ ተቀብሎ እደሱም አይላችሁ፣ ምንም አይላችሁም። ዝም ብሎ ሊያንጓልላችሁ ይችላል እና ከስድስት ወር በታች የሆነው ፓስፖርት አያገለግልም። ኢትዮጵያም ኤጀንሲ ውስጥ አስገብታችሁ ቀናችሁን የምትጠብቁ ካላችሁ አትጠብቁ ፓስፖርታችሁን አድሳችሁ ወደ ስራ ግቡ እንጂ ከስድስት ወር በታች ሆኖ ፓስፖርት አያገለግልም። እኔ በዚህ አጋጣሚ አመት አንጓሉ አመት ማለት ነው። ልክ ስድስት ወር በታች ይቀር እያለ በአንድ ወር ውስጥ ዝሰድሻለ ምናምን ብለው ስድስት ወር ጠብቁኝ፣ አለቀ ቀኑም፣ እኔም ሳልመጣ ቀረው። ከዛ ደግሞ ፓስፖርት ለማደስ ከአስር ወር በላይ ጠብቁኝ፣ በሰአቱ ማሽኑ ተበላሽቶ ምናምን ተብሎ እና በዛ አጋጣሚ ብዙ ተንጓል እያለሁ እና እናንተም ኤጀንሲዎች ይቀብሏችኋል። ደላሎች ኤጀንሲ ሳይሆን የሚቀበላችሁ በነገራችሁ ላይ ደላላ ነው፣ ምንም የማያውቀው ደላላ ነው፣ ስግብግብ እሱን ንድ ኤጀንሲ ላይቀበላችሁ ይችላል። ይሄን ነገር ጥንቃቄ አድርጋችሁ እንግዲህ ያው ስደት ምክር ባይሆንም እየተመካከር እንንላፈው እምለው ይህን ብቻ ነው። እያስጠላና እየዘገነነ እየመጣው የምንሰማው የምናየው ነገር ክፉ ነገር ነው እንጂ ሃይር ነገር እየሰማን አይደለም። ለማንኛውም ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ ተቀላል።